ከብሬካፕ በኋላ ማድረግ ስለሌሉብን ነገሮች በዛሬ ቪዲዮችን ላይ እናወራለን። ፍቅረኛሽ እንለያይ ካለሽ፣ በግልጽ አማርኛ እንኳን እንለያይ ባይልሽ፣ በእርግጠኝነት ነው የምናገረው። አንድ ወንድ ልጅ የሚናገረን ከዚህ በፊት የሚያደርገው የሚሰጠንና እንዲሰማን የሚያደርገውን ነገር ሙሉ በሙሉ ከቀየረ ቀጥተኛ ትርጉሙ እንለያይ ነው አይደለ። የዛን ሰዓት ምንድን ነው ማድረግ የሌለብሽ ለሚለው ጥያቄሽ መልስ ነው የምንሰጠው። ብዙ ልናደርግ እንችላለን። ጭራሽ የማይሰራ ሪሌሽንሽፕ ላይ በፍጹም የማይሰሩ የትኛውም የፍቅር ግንኙነት ኤክስፐርት ኦር ቴራፒስት ብጠይቁት እኛ አፍቅረን የምናፈቅረው ሰው የሚያሳየንን ልክ ያልሆነ መርዛማ ባህሪ ሊሆን ይችላል ምናልባት የሚገፋንን ችላ መባልን፣ ዘርዝረን የማናልቃቸው የግፊት ስሜቶችን ሲጭኑብን የምናደርጋቸው ነገሮች የማይሰሩና ጭራሽ ውጤት የማይሰጡን እንደሆነ ይናገራሉ። እሱን ነው መቀየር ያለብን። ከማይሰራ ለውጥ ከማይሰጠን ህመማችንን ከማያድን ስራችን እንላቀቅና ውጤት ከሚሰጠን ከህመማችን እንድንላቀቅ ከማይገባን ነገር እንድንሸሽ አቅም የሚሰጠን ምናልባት አብሮን ያለ ሰው ዋጋችን እንዲገባው ፍቅራችንን እንዲረዳና ምን አይነት ነገር እንዳጣ ወይ ሊያጣ እንደፈለገን ማስተማር እንችላለን። እኛ ደግሞ ሴቶች ነን ጥንካሪያችንን በአግባቡና በትክክለኛ ቦታ ከተጠቀምን ውጤታማ መሆን እንችላለን። ስለዚህ ወንድ ልጅ እንለያይ ካለሽ ኦር ከተለያያችሁ በኋላ ዛሬ የማነሳቸውን ነገሮች በፍጹም እንዳታደርጊ። እያደረግሽ ከሆነ አቁሚ። አድርገሻቸውም ከነበረ እንዳትጸጸችባቸው ከዚህ በኋላ ማድረግ አቁሚ። ምክንያቱም እያደረግሻቸው ከሆነ እሱ ላይ ምንም ለውጥ አያመጣም። እሱ ልክ እንደሆነ እንዲያስብ እያደረግሽው ነው ያለሽው እስከ ዛሬ ምንም እንዳጣ ኦር ምን ማድረግ እንዳለብሽም ወይም አታደርግም ብሎ እያሰበ ስለሆነ ዛሬ ብትጀምሪ ሚገርም ለውጥ ታመጫለሽ። ይሄ ቃሌ ነው። ሀይ፣ እንዴት ናችሁ እቶቼ? ለማታውቀኝ ወዲት እባላለሁ። እንኳን ደህና መጣችሁ ወደ ዮድ ሀውስ ሁለት እዚህ ቻናል ላይ ስለ ወንድሞቻችን እናወራለን ከነሱ ጋር የምንገባበትን የፍቅር ህይወት እንዴት እንደምናስተካከል ከነሱ ጋር የገባንበት የፍቅር ህይወት ውስጥ ችግር ሲፈጠር እንዴት መፍታት እንዳለብን ወይም የፍቅር ህይወታችንን እንዴት መምራት እንዳለብን እንወያይበታለን። ይህንን ቻናል ሰብስክራይብ ካላደረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደውል ምልክቱን መጫን ታዲያ እንዳይረሳ። ለብዙ ህቶቻችን ደግሞ እንደርስ የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁ ይቆዩ። አንደኛ ወንድ ልጅ እንለያይ ሲልሽ ወይም ከወንድ ልጅ ጋር ከተለያየሽ በኋላ መለያየትሽን አላምንም፣ አልፈልግም፣ አልቀበለውም ከሚል ሀሳብ ነፃ መውጣት አለብሽ። ወይም እሺ ብለሽ አክሴፕት አድርጊ ነው፣ በሌላ አማርኛ እያልኩሽ ያለሁት። ካልተቀበልሽ መለያየታችሁን ወይም ማመን ካልቻልሽ መለያየታችሁን፣ ከሱ መለየት ካልፈለግሽ ብዙ የተሳሳቱ ነገሮችን ታደርጊያለሽ። እሱን ነው ማሰብ ያለብሽ። መለያየት ላንፈልግ እንችላለን። የምንወደው ሰው ከሆነ በጣም የለፋንለት የፍቅር ግንኙነት ኖሮ ራሱ ለእሱ ያለሽ ስሜት እየቀዘቀዘ እንኳን ቢሆን የሆነ ፋይት ለማድረግ እንሞክራለን። ተፈጥሯችን ነው። ኬር እናረጋለን። ነገር ግን ከዚህ ስሜት ለመላቀቅ ሙከራ ማድረግ ትተሽ ከሱ መለየት አልፈልግም ይህን ግንኙነት ማጣት አልፈልግም ብለሽ የምታወጫቸው ኢነርጂዎች ሞር ጊዜ ሞር ደግሞ አብረሹ እያለሽ አጠፋሹን ጊዜ አይደለም። አብሮች ሳይሆን በአካልም በስሜትም በምንም ነገር በአቅምም አብሮች ሳይኖር ዝም ብለሽ ብቻሽን የምትታገይለት ሰው ደግሞ አብረሹ ከምታጠፊው ረጅም እድሜ በላይ እሱ በሌለበት የምታጠፊ እሱን እያሰብሽ አንድ ቀን ብዙ ዋጋ ያስከፍላል። ስለዚህ አክሴፕት ማድረግ እሺ ስትው ነው ሊደነግጥ የሚችለው ወንድ ልጅ። በቃ እሺ ከፈለግክ እሺ እንሞክረው ብለሽ ርቀትሽን ስጠብቂ ነው ወንድ ልጅ የሚደነግጠው። አንቺን ማጣቱ ሊፈራ፣ አንቺን ማጣቱ ሊያስገርመው፣ እንዴት እሻለችን ልጅ ምክንያቱም ብዙ ጊዜ እንደምናፈቅራቸው ሲያውቁ በጣም ፍቅር ስንሰጣቸው በጣም እነሱ ላይ ስንጠጋ ነው ይሄንን የንለያይ ሀሳብ የሚያመጡት። ወይም በቃይ ብሎ የሚለሽ አሊያም አክሽኖቹ፣ ድርጊቶቹ በአጠቃላይ እንዲሰማሽ የሚያደርጋቸውን ስሜቶች ለአንቺ ማሳየት የሚጀምረው። አስተዊ የሚያመጣቸውን ሀሳቦች መቀበል አንተ መሪነክ የሚል መልስ ይሰጠዋል። አንተ ልክነሽ፣ እንደፈለግ ይሁን። እዚህ ግንኙነት ውስጥ በፍላጎት ነው እንጂ ያለነው ተገደን አይደለም ወይም እኔ ብቻ ተጠቃሚ ሰለው እንኳ አይደለም። ኦኬ ካልፈለግ እኔም የራሴ መንገድ አለኝ የሚሉ መልክቶችን በእርግጠኝነት ነው የምናገርሽ። እሺ በሚለውም አክሴፕት በማድረግ ውስጥ ትቀበያለሽ። እኔ እንዴት ልዳን ታዲያ ከስቃዬ? ለሱ ያለኝ ስሜት እኮ ነው የሚያስለምነኝ መቀበል እንዳልችል ያደረገኝ። ካልሹም ከአንቺ ሊበልጥ አይችልም። እሱን ነው ማሰበ ከእኔ አይበልጥም። እኔ ስኖር ነው ይሄ ስሜት ሊኖር የሚችለው። ራሴ ላስቀድም፣ ህመሜን ላድን። እሱን ብለን ምነውን ብለን ማመጣው ምንም ላርግል ብለን አይመጣም። ምክንያቱም አይመለሱም፣ በፍጹም አይ ሪድ ብለው ከሄዱ ወይም መሄድ የፈለገን የፈለገ ብታደርጊም አሁን ባልኩሽ መንገድ እሺ ብለሽ ተስማምተሽ አክሴፕት አድርገሽ ከዛ ቦታ መራቅ ስትቺ፣ ራስሽን ማሻሻል መለወጥ፣ ራስሽን ሞደርስ ጀምሪ ነው እንጂ ያጣውን ነገር ኖቲስ የሚያደርገው እዛ ሆነሽ መቀበል ካልፈልግሽና፣ ትግል ከገጠች ዋጋ ትከፍያለሽ። ሊያውም ከነበርሽበት በተሻለ ወንድ ልጅ እንለያይ ሲልሽ ወይም ከተለያያችሁ በኋላ በታሪክ አልቀበልም፣ ከአንተ መለየት አልፈልግም እንዳትይ ይጎዳሻል። ሁለተኛው በፍጹም ማድረግ የሌለብሽ እሱ መከታተል ነው። መጀመሪያ ላይ እንዳነሳሁት ያንን ግንኙነት መለየት ባትፈልጊ፣ ፍቅረኛሽ ማጣት ባትፈልጊ እንኳን የግዴታ በቃ እሱ መሄዱ አይቀርም ብትታገይም ምንም የምታሸንፊበት ነገር እንደሌለ መሄድ የፈለገን ሰው ልናስቀረው አንችልም። ፓወራችን መስማማት ስንችል ከሀሳባቸው ራሳችን ላይ ማተኮር ስንችል ራሳችን መቀየር ያለነሱ እነሱ ምንም እንደማንሆን ስናሳያቸው ነው ሀሳባቸውን ቀይረው የሚመጡት። ታዲያ ያንን እንድታደርጊ ከሚያደርግሽ በዋናነት ደግሞ አሁን የማነሳልሽ ነው። አክሴፕት ካረክሹ በኋላ እንለያየ የሚለውን እሱ የምትከታተዩ ከሆነ እሱ የለም፣ አንቺ ግንኙነት ውስጥ አለሽ። ሳይኮፓስ ትሆኛለሽ ማለት ነው። እብድ ማለት ሆኖ አደለ። ብቻውን የሌለን ህይወት የመኖር አይነት ስሜት ነው ያለው። በላይ ቀስ እያሽ ቀስ እያሽ ኦቨርቲን ከር ትሆኛለሽ። ከዛ ጭንቀት ውስጥ ትገቢያለሽ። ከዛ መዳን ራሱ ረጅም ጊዜ ይፈጃል። ላይታወቀን ይችላል እንጂ፣ ነገር ግን አክሴፕት ካደረግሽና ፋይት ልታደርጊ ከወሰንሽ በዋናኝነት ሚረዳሽ እሱን አለመከታተል ነው። ምን አደረገ፣ አይናፍቀኝም፣ አሁንም ስለኔ ማሰብ አቁማል፣ የምሩን ነው ግን እንለያየ ነው ማመን አለመፈለግ ማለት ነው። አምነሽም ተቀበለሽ፣ ግን በቃ አሽ የለም። ግን እስቲ ሶሻል ሚዲያውን ከዚህ በፊት የላከልሽን ቴክስቶች ፌስቡክ ላይ የፖስት ሰተውን ኖር ኢንስታክቲንግ ዋታ ሬቨሬቲኛውን ሶሻል ሚዲያ ላይ እሱ የጻፈው ምናምን የምትከታተይ ከሆነ ስለሱ ስቲል ሲወራ ሽንከፍተሽ ከፍተሽ ምሰሚ ከሆነ ስቲል ሰለሱ የምታወሪ ከሆነ ለጓደኞች ምና የመጀመሪያ ስለ ተለያየን አውሪ ምናምን፣ ኡፍ ተንፍሽ፣ ለሆነ ቦታ ላይ ጻፊ ደንግን። ከዛ በኋላ ሙቮን ለማድረግ ነው፣ አክሴፕት ለማድረግ ራሴ ላይ ባተኮር፣ ራሴ ብከታተል፣ እሱን በምከታተልበት ሰዓት ስለ ራሴ ቆንጆ ነገር፣ ደስተኛ እንደሆንኩ የሚያስረዳውን ፖስት ባደርግ ሙቮን እንዳደረግኩ ነው እንጂ እንዳዘንኩ የፍቅር ጥቅስ ምናምን ከምጠቅስ ሙቭ እንዳደረግኩ የተሻለ ህይወት እንደሚገባ ለራሴ የሚገልጽ ነገር ሁሌ፣ ሳይሆን አልፎ አልፎ ሶሻል ሚዲያ የተገኝተሽ መልቀቅ ለእሱ የሚነግረው ነገር አለ። በጣም ደስተኛ ሴት እንደሆነች ከማንም ጋር ጥገኛ እንዳልሆነች ያመለጠው ነገር ይሄ እንደሆነ፣ ደስተኛ የሆነች ሴት እንጂ ማንም እሱ የፈለጋት ፈለጋት ሄድ የሚመጣ ሴት እንዳልሆነች ታስረጂዋለሽ። በዚህ መንገድ ነው ላይፍሽም ማስተካከል ምችው። ስለዚህ መከታተል ማቆም ነው እንለያይ ሲልሽ እንለያይ የሚለውንም ሀሳብ ሲያመጣ ርቀትሽን ጠብቀሽ እራስሽ ላይ ትኩረት በማድረግ አክሴፕት የሚያደርጋቸው ድርጅቶች እንደዚህ አይነት ትርጉም እንዳላቸው ማሰብ ነው። ዋነኛውም የዚህ ቪዲዮ መጨረሻ ላይ እናወራበታል፣ ግን እሱን መከታተል አቁሚ። ዛሬ ምን ተናገረኝ፣ ነገ ምን ሊያደርግ ነው፣ ወይኔ፣ ዛሬ እንለያይ ሊለኝ ነው ምናምን የሚሉ ሀሳቦችም እንዳያስጨንቁ ቁጭ አድርገሽ፣ እንለያይ ነው ምትለው፣ አክሽኖቹ ብቻ ከሆነ የሚነግርሽ ከሆነ እንለያይ ነው ምትለው፣ እሺ ሂድ ሂጂ ማለት ነው እንጂ ለምን ብለሽ ጥብቅ እንደሆነ? እነሱ ችላ ባሉን ቁጥር በራቁን ቁጥር ከዚህ በፊት ያስለመዱን ሲያስቀሩ ምን እናደርጋለን? እንጣበቃለን። የዛኔ እናጣለን ራሳችንን። እሱም መከታተል አቆመሽ ፊትሽን አዙሪ። ሶስተኛው አንድ ወንድ ልጅ ጋር ከተለያየሽ በኋላ እንለያይ ድርጊቶችን ማከናወን ከጀመረ አብሮሽ መሆን ካልፈለገ ማድረግ ያለብሽ ከሱ ጋር ያለሽን ግንኙነት ክሊር ማድረግ ነው። ለሱ ያለሽን ስሜት ክሊር ማድረግ ነው ያለብሽ አንደኛ ነገር ብዙ ጊዜ እንዳልኳችሁ እንለያ የሚለውን ቃል ላይጠቀም ይችላል ከተመቻሹ በተለይ የሚፈልገውን በቀላሉ የሚያገኝብሽ ሴት ከሆንሽ ሲደብረው የሚያገኝሽ ከሆነ ሄድ መጣ ሲል የምትቀባው አይነት ሴት ከሆንሽ በታሪክ እንዳጠብቅ የሚለያይ የሚለውን አሳብ ምክንያቱም ኦልሬዲ እሱ ከአንቺ ጋር እንዳልሆነ የሚያስብ ወንድ ብቻ ነው ግን ሲሪየስ የሆነ ግንኙነት ውስጥ ኖራችሁ ሙሉ ለሙሉ ባህሪው እየተቀየረ እየገፋሽ እየተፈቀርሽ እንዳልሆነ ሲሰማሽ የዛኔ ግልጽ ማድረግ መቻል አለብሽ እንጂ ስሜትሽን ፍርሃት ውስጥ እንዳገቢ። በቃ ቅድም እንዳነሳሁት በቃ ንለሊ ነው፣ በቃ መለያየታችን ነው። በቃ አይደውልም፣ ቴክስት አይልክም እንደድሮ ምን ይሻለኛል የሚሉ ሀሳቦች ውስጥ እንዳገቢ። ያንን አንቺን የሚያስጨንቁሽን አንቺን ስትረስ ውስጥ የሚከቱሽን ደስ የማይል ስሜት የማይሰጡሽን መረጃዎችን ጻፍ ጻፍ አርገሽ በአካል መጠየቅ ካልቻለሽ ቴክስት አርጊው። መልሱ ለእንቺ ያለውን ስሜት ያስረዳሻል። ያ መልስ ላይ ተመስርተን ነው ያውን ሁለቱን ያነሳዋችሁንም ማድረግ የምንችለው እሱን መከታተል ማቆም ከዛ ደግሞ ራስሽ ላይ ትኩረት ማድረግ ነው። ለምን ምናምን የሚልጣጣ ውስጥ አለመግባት ነው። አክሴፕት ማድረግ መቻል አለብሽ። ግን እስቲል ምን ማድረግ አለብሽ፣ ምን አይነት ፖዚሽን ላይ ነው ያለ ነው የሚለውን ጥያቄ መመለስ መቻለበት። ኦፊሻሊ የተለያያችሁ ሰዎች ከሆናችሁ ጥሩ ነው። አሁን ምንድን ያደረግሽው? ራስሽ ላይ ትኩረት አድርገሻል። እሱ መከታተል አቁመሻል። ምን ማድረግ ጀምረሻል? ለእሱ ያለሽን ስሜት ከልብሽ ውስጥ ማጽዳት ጀምረሻል። ይቀመጥ ለጊዜውም ካልሽ ይቀመጥ። ጊዜ ይፈልጋል። ሊያስጨንቅሽ ሊያስለቅስሽ ሊያስወራሽ ይችላል፣ ግን ይለቅሻል። ግን በተቃራኒው ሊለቀኝ አልቻለም ብለሽ ቅድም ያነሷቸውን እሱን መከታተልን መለመን፣ ማስለመንም፣ መለማመጥ ና ሥራ መደወል፣ ቴክስት ማላከል ዋጋሽን ያሳጣሻል። ክብረ ቢስ ያደርግሻል። አያከብርሽም፣ ዋጋሽ አይገባውም። ምንም የምታመጭው ነገር የለም። ነገር ግን ካመንሽ፣ ከተቀባሽ ቀስ እያልሽ በጣም በቀላሉ ምንም እኮማ ራስሽ ላይ ስታተኩሪ ይለቃል። ለእሱ ያለሽ ፍቅር መጽሐፍ አንብቢ፣ ረጅም ሂሬስ ሙቪ ጀምሪ ስራሽም ሀያ አራት ሰዓት ስሪው እስቲ ለእሱ ያለች ስሜት እንዲ ፌድ አርጎ እንደሚጠፋ ታያለሽ ሲመጣ ራሱ ይመጣል ባይዜ የትኛውም ወንድ ይመጣል ሲመጣ ግን መልሱን አንቺ አስቢበት እኔ አልነግርሽም አራተኛ ከወንድ ልጅ ጋር እንለያይ ሲልሽ ወይም የመለያየት ሀሳብ ሲያመጣ ማድረግ የሌለብሽ በታሪክ እስታክ ማድረግ ነው እስታክ እንዳታደርጊ በቃ እንደደነገጥሽም እንዳዘንሽም መለወጡም እንዳስገረመሽ እያሰብሽ እንዳትቀሪ እርምጃ ያስፈልግሻል ማለት ነው ካልተራመድሽ አሁን፣ ከኋላ ወደፊት እየሄድኩ ነው። ክሊር ማድረግ ለሱ ያለሽን ስሜት ደን ደግሞ እሱ መከታተል ማቀም ከዛ በኋላ ወደ ራሳችን ትኩረት ማድረግ ማለት ነው። እሺ ብለን ተቀበለን መሄድ ነው። ስታክ ማድረግ ዋጋ ያስከፍላል። ብዙ ቪዲዮች ላይ ተናገር፣ ስታክ ነው የምናደርገው እኛ ሴቶች። አብራሹ ያለሽ ያጠፋሹ ጊዜ አያሳስብሽም፣ እንለያይ ካለሽ ጊዜ በኋላ ስታክ አርገሽ ወይም የእንለያይ አይነት ድራማዎችን ሲጫወት ስታክ ማድረግሽ ሊያሳስብሽ ነው የሚገባው። ምክንያቱም አሁንም ዲብዳውን የሚያሳጣም ብዙ ነገር ስላለ በቃ ይሄ ሬድ ፍላጎችን መታገስ ማቆም መቻል አለብን። እያንዳንዱ የሚያሳይሻውን ብንዘረዝራቸው፣ ችላ መባል፣ መኩራት፣ ጊዜ አለመስጠት፣ ትኩረት አለመስጠት፣ አለማዳመጥ፣ ንቀት፣ ዘርዝረን የማንነጋልቃቸውን ከነዚህ ውስጥ አንዱን እንኳን ማሳየት ከጀመረ ወንድ ልጅ ለአንቺ ያለው ቦታ እንደወረደ፣ በፍቅር አይን እንደማይሽ፣ አንቺ ነገ የሚያገባሽ የሚፈልግሽ ሴት እንዳለች የሚናገርበት መንገድ ነው ልክ እንዳልሆነ ማስረዳት ፈልጋለሁ። እኔ ዋጋዬን ማቅራሴ ማከብር ሴት ነኝ። ካሽ ስታክ እንዳታረጊ፣ ሬድ ፍላጎቹን ይዘሽ ሙቮን ደን ደግሞ ክሊር ማድረግ ከተለያያችሁን በኋላ ነው የምላችሁ። ከተለያየን በኋላ በተለይ ስታክ የምናረገው ስታክ ማድረግሽ ዋጋ ያስከፍላ እንጂ የሚለውጠው ነገር ስለሌለ ሙቮን። እናቴ ሙቮን፣ እንለያይ፣ አክሽን። በቃ ፌት አዘረሽ፣ ሩጫ፣ ቅደጁ፣ ቅደጁ። በመንገድሽ ላይ ለራስሽ የሚጠቅሙሽን ነገሮች ብድግ ብድግ ብድግ አርጌ፣ ደንታ ያለሽ ለውጥ አምስተኛውና እጅግ በጣም ወሳኙ እስካሁን ያነሳቸውን አራት ነጥቦች ላይ ከተስማማችሁ ተግባር ላይ ለማዋል ከወሰናችሁ በኋላ በፍጹም ይረዳኛል ብለሽ የፍቅር ጥያቄ የጠየቀሽ ካለ የፍቅር ጥያቄ ከጠየቀሽ ጋር ወይም ዝም ብለሽ ከተመቸሽ ወንድ ልጅ ጋር የፍቅር ህይወት ውስጥ መግባት ወይም ወዲያው የፍቅር ግንኙነት መጀመር ከሌላ ሰዎች ጋር ሌላ ግንኙነት ውስጥ መግባት ከፍቅረኛሽ በላይ ወይም ወድሻለው ከሚልሽ ወንድ በላይ አንቺን እና አንቺን ነው የሚጎዳሽ የመጀመሪያው ራስሽ ያለሽ ዋጋ በጣም አነስተኛ መሆኑ፣ ራስሽን እንደማታከብሪ፣ ራስሽን ማታዳምጭ፣ ራስሽን ትሪት ልታደርጊ ራስሽን በበቂ ማቶጂ ሴት እንደሆንሽ ይቅርታ አድርጉልኝና የሚገልጽ ነው። ብዙዎቻችን ራን የምናደርገው ወይም የምንሮጠው ከእንደዚህ አይነት ስሜት ለመላቀቅ ሌላ ግንኙነት ውስጥ ነው። የፍቅር ግንኙነት ላይሆን ይችላል፣ ወይም የማይረባ ግንኙነት ውስጥ ሮጠን የምንገባው ግን እስቲል ዋጋችንን ነው የሚያሳንስ። አንደኛ በዚህ ስሜት ወጥተሽ የሄድሽበት ግንኙነት አይጠቅምም። ሁለተኛ እንደምታስቢው ያንን ልጅ ሊያስቀናውም፣ እንኳን ችላ ችላ ያለሽ እንኳን የተቀየረብሽ እንለያይ ምናምን ያለሽ ወንድ ይቅርና የምር የሚያፈቅርሽን ወንድ ራሱ ልታስቀኛች ይባይዘ። እነሱ እንደኛ አይደሉም። ሮጠሽ ሌላ ወንድ ጋር ካሄድሽ፣ በቃ ለሱ የሞትሽ ሴት ነሽ፣ ማትረቢ፣ ዝቅ ያለሽ፣ ክብር የልልሽ ነሽ ለሱ። ያንን እንዳን ረሳ። ሁለተኛ ውሸት ነው። ይህንንም አትወጂውም ነበረ። በየትኛው አቅምሽ ነው አዲስ ግንኙነት ውስጥ ምትገባ? ስለዚህ እዛ ግንኙነት ውስጥ ከመግባትሽ በፊት በጣም ረጅም ጊዜ ለራስሽ ትኩረት መስጠት ኮንፊደንስሽ ማዳበር ከነበርሽበት ግንኙነት ቅድም ያነሳኋቸውን ራስ ላይ ትኩረት ማድረግ ራስን መውደድ፣ ራስን መቀየር፣ ራስን ማሻሻል ላይ በደንብ መስራት ደን ድጋሚ ማትሸወድ ድጋሚ በወንድ ልጅ ማይጠቀምባት በጣም ሲሪየስ ግንኙነት የምትፈልግ አልፍታ እንጂ ለፍታ ትኩረት ወሳጅ እንጂ ትኩረት ፈላጊ ያልሆነችን ሴት ቢውልድ ካደረግሽ በኋላ ነው ወደ ሌላ ግንኙነት። ከዛ በፊት የራሳችንን ህይወትን መቀየር ማሻሻል እና ከዛ ቦታ ለመሄድ መወሰን ነው። እሱ ልክ ባህሪው ሲቀያየር ምናምን ከቻት አንስተን ወደ ሌላ ጉዞ ማድረግ አይጠቅምም። ስለዚህ ሰብሰብ ወደ ራስሽ ቆንጂት፣ ወደ ራስሽ ሰብሰብ፣ ፓውርሽን፣ ኢነርጂሽን፣ ጥንካሬሽን፣ ሴትነትሽን፣ ውበትሽን፣ ምንሽን ስብስብስብስብ አድርገሽ ራስሽ ላይ በደንብ ኢንቨስት ማድረግ ጀምሪ። ከዛ እንደ ዳይመንድ ሄደሽ ፊቱ ላይ ታንጸባርቅ ያለሽ ከሚጠብቃት ምክንያቱም ማንድሞ ችላ ሲልሽ ምናምን ሲቀየር ተወሰን ተጎሳቅሎሽ ወድቀሽ ምናምን ማየት የሚፈልገው ኦር እንዳልኩሽ አይነት ወደ ሌላ ቦታ ምናምን ስትሄጂ እሱን ለመርሳት ስትጋጋጪ ነው ማየት የሚፈልገው። ያንን እንዳትሰጪው በቃ። ያንን ሮንግ እንደሚያስብ ስትነግሪው ነው ላንቺ ያለው ዋጋ ላንቺ ያለው ፍቅር ማገርሸት የሚችለው። ደግሜ እናገራለሁ፣ የሄደ ወንድ መመለሱ አይቀርም። የዛኔ ግን እንደ ዳይመንድ ምታብረቀርቋሴ እሱን አንጸባርቆ ራሱ ትገፈትሪዋለሽ እንጂ ሊገባ አይችልም ወደ ህይወትሽ ወደ ሌላ ሀሳቦች ወደ ሌላ ወደማይጠቅሙን እኛን ወደሚገዱ ሀሳቦች ከማድረጋችን በፊት ወደ ራሳችን ሰብሰብ አድርገን ራስሽ ላይ በደንብ ኢንቨስት ታደርጊ ታይዋለሽ ለውጡ። ሀሳቤን እንደምትወዱት እንደምታምኑበት፣ እንደሚጠቅማችሁ አልጠራጠርም። ለሌሎች ይጠቅማል ብላችሁ ካመናችሁ ሼራሩ። እኔ የታችሁ፣ በሌላ ቪዲዮ በሌላ ሀሳብ ተመልሼ ሲመጣ ሀሳብ አስተያየታችሁ፣ መውደዳችሁን እና በተግባር ለመቀየር ደግሞ ለራሳችሁ ቃል መግባታችሁ እንዳይረሳ። እስከዛ ግን ቻው፣ ሰላም ውሉልኝ።